አካውንት እንደከፈታችሁ ዊዝድሮም የምታደርጉበት ያለ ምንም ወጪ ፓርቲ ብቻ በመስራት ሰላም ውድና የተከበራችሁ ተመልካቾች እንደምናችሁ ዛሬ ማሳያችሁ መግቢያ ላይ ለመናገር እንደሞከርኩት ስለዚህ አፕሊኬሽን ያለውን ነው እውቀት ሁሉንም አጠቃለን የምና ይሆናል ማለት ነው ይህንን አፕሊኬሽን ሊንክ ለማግኘት ቪዲዮ ዲስክሪፕሽን ቦክስ ላይ ግቡና አፕሊኬሽኑን ከፕሌ ስቶር ማውረድ ትችላላችሁ እኔ ስለ ወረድኩት ወደ አፕሊኬሽን ልገባለሁ አፕሊኬሽኑ ይህን ይመስላል ሃይፋሚ ይባላል በጉግል እና በኤፍቢ መመዝገብ ይቻላል ማለት ነው ለእኔ ጎግል ስለመቀለኝ በጎግል ገባሉ። ይዚ በዚህ አፕሊኬሽን ላይ ኤጀንት ሆስት እና ኮይን ዳይሜንድ ቢንስ የሚባል ነገር ምንም አያስፈልግም ማለት ነው። ሀተታ አያበዛም። በምንድ ነው? በዶላር ነው የሚሰራው ነገሩ። ስራው የሚሰራው ያለምንም ኢንቨስትሜንት ነው። ዚሮ ፖይንት ዋን ዊዝድሮ ማድረግ ትችላላችሁ። አሁን እንዴት እንደምታደርጉ ማሳያችሁ ይሆናል። አግሪንድ ሼር የሚለውን ትነኩታላችሁ። ቴሌግራም ቻናልን ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ያልገባችሁ ነገር ሲኖር ጠይቁኝ እመልስላችኋለሁ ማለት ነው። አሁን እንዲያምጡልኛል መጀመሪያ ላይ የሚጠይቀኝ ፎቶ ነው። ፎቶ ከፈለኩኝ ይተዋለው ካልፈለኩኝ ይቀይራሉ ማለት ነው። መጀመሪያ ላይ ደግሞ እኔም እየጠየቀኝ ነው። እዛ ጋ ኔሙን ታጠፋላችሁ፣ የራሳችሁን ስም ትጽፋላችሁ ማለት ነው። እኔ አጥቼ የራስን ስም ጽፍ ያለው። ከዛ በኋላ ፊሜል ሜሎር የሚለውን ነገር ይጠይቃል። እሱ ጋ ሜል የሚለውን እኔ የራስን እመርጣለሁ። ከዛ ቤርዝዴ ይጠይቀኛል። ቤርዝዴው ጋር የራሳችሁን እውነተኛ ከ18 በላይ የሆነውን ታስገባላችሁ። ከዛ ኮንፈርም ትሉታላችሁ ማለት ነው። ቀጥሎ ታክስ ይጠይቃል። እሱን ከፈለጋችሁ ነው፣ ካልፈለጋችሁ እሱንም ትተው እና ፊኒሽ የሚለውን እነካለን። ፊኒሽ ስንል ጨርሰናል ማለት ነው ነገሩን። ከዛ ወደ አፕሊኬሽኑ ያስገባናል። ቀስ በቀስ ኔትወርክ ስለሆነ ነው ከፍቶልናል ክሌም የሚል መቶልናል። ክሌም የሚለውን እነካለን። እንደገባን ሌላ ባክ ማድረግ አያስፈልግ ማለት ነው። ክሌም የሚለውን እነክተናል፣ ተጨምሮልናል። አሁንም ደግሞ 0.05 እንዲጨመርልን ሌቨል አፕ የሚለውን እነካለን። ቀስቱ የሚያሳየው ነው የምነካው። ዊዝድሮ የሚለው ነካለ ዊዝድሮ የሚለውን ንካያለኝ ስለሆነ ከዛ በኋላ 0.01 ዊዝድሮ ለማድረግ ፕሮሰስ ይቀጥላሉ ማለት ነው። ዊዝድሮዋል ሚቲዲዩ ዩኤስዲሲ ነው። በኢትሬም ነው የምናስገባው። ኢትሬም አድሬስ ከባይናንስ ማምጣት ስላለብን አድሬስው ጋር እናስገባልን። አድሬስ ካርድ ኔምበር አለ። ካርድ ኔምበሩ ጋር ነው የምናስገባው። ወደ ባይናንስ ቀጥታው ነው ከሄድን በኋላ ይህ ፊቸር አለው። ለባይናንስ ዲፖዚት የሚል አለ ከላይ ቀስቱ ያሳያል ማለት ነው። ዲፖዚት የሚለው እናካለን። ከዛ በኋላ አሁንም ቀስቱ ያሳያል። ቀስቱ የሚያሳየውን እነካለን። እሱን ከነካችሁት በኋላ ኤትራኤም የሚል አለ። አሁንም ቀስቱ የሚያሳየውን እነካለን። አድሬሱን ኮፒ አድርገን መምጣት ብቻ ነው። አድሬሱ አሁን ቀስቱ ያሳየውን ኮፒ አድርገን መጥተናል ማለት ነው። እዛ ጋር አስገብቴን ኮንፈርም ዊዝድራል የሚለውን ከነከን በኋላ ኦልሬዲ በ10 በ20 ደቂቃ ውስጥ ይገባል ማለት ነው። ቀጥሎ ደግሞ በቀጣይ ቪዲዮ እንዴት ዩዝዲሲ ወደ ዩዝዲቲ እንደምንቀይር ማሳያችሁ ይሆናል። አሁን ጣቱ የሚያሳየውን እነካለን። 0.1 ዶላር ለማግኘት ወደ ፓርቲ ይወስደናል ማለት ነው። ከዛ እንመለሳለን። እንደምታዩት 0.1 ዶላር ጨምሮልኛል ማለት ነው። በቀላሉ በአንድ ቀን ራሱ ብዙ መስራት ይቻላል። በኢንቫይት ራሱ መስራት ይቻላል ማለት ነው። ሪሲቭ ሪዋርድ የሚለው እነካለን። ሪሲቭ አድርገናል። ክሌም የሚል መጥቶልናል። ክሌም የሚለውንና ሌቬል አፕ የሚለውን በተከታታይ መንካትና መሰብሰብ ነው ዶላር መስራት። ዳይመንድ ኮይን፣ ቢንስ የተለያዩ ነገሮች አያስፈልጉ ማለት ነው። እዚህ ጋር አሁን ሌቬል አፕ የሚል መጥቶልኛል። ሌቬል አፕ የሚለውን እነካለው። እየተጨመረልኝ ነው። ይጨምራል። ዝም ብሎ ይጨምራል። እንዲህ ሲሰሩ ሲሰሩ ሌቬል አፕ እነዚህን አሁን የምታዩቸውን አግሪ ማለት አለባቸው ፕሌሜንቶች ናቸው። ከነዚህም ስለምናገኝ ማለት ነው 0.01 ዶላር ስለምናገኝ ከነሱም እናገኛለን። ይህን እናጠፋለን። ከዛ አግሪ አግሪ ይሄው ሪሲቭ የሚል ማተወልናል። ሪሲቭ ቢያሉ 0.01 ተጨምሮልኛል። ዶላሩ እንዲህ ነው ማለት ነው። በቀላሉ ስራው ይሄ አሁን ማሳያችሁን ይሁት። ቀስቱ የሚያሳየውን አዴ የሚለው እናካለን። ከዛ በየቀኑ ነው ይሄን የሚሰሩት። አምስቱንም ታጠፋላችሁ። አፕላይ አፕላይ ትላላችሁ። አፕላይ አፕላይ አድፕሌመንት አድፕሌመንት አድፕሌመንት የሚለው ነገር ነክታችሁ አምስቱንም እንዲ አድፕሌመንት የሚለውን ከጠፋችሁ በኋላ በቀላሉ አሁን ማሳያችሁ እንዴት እንቫይት እንደምናደርግ ማሳያች ይሆናል። አሁን ቀስቱ የሚያሳየውን ቦታ እንቫይት የሚለውን እናካለን ማለት ነው። ከዛ በኋላ እዚህ ጋር እንቫይት ፍሬንድ የሚል አለ። በተለያዩ አማራጮች እንቫይት ማድረግ እንችላለን ማለት ነው። ሊንኩን ኮፒ አድርገን በማህበራዊ ሚዲያ ላይ ፖስትን ማድረግ እንችላለን ማለት ነው። ፍሬንዶቻችንን መጋበዝ ይቻላል የምናገኘው ሪዋርድ አለ ማለት ነው። 0.05 ዶላር ከአንድ ሰው እናገኛለን። አሁን ማሳያችው ፋሚሊ እንዴት እንደምንቀላቀል ማሳያችው ይሆናል። ፋሚሊ የሚለውን ነክተን ስንገባ እንደ አይነት ፔጅ አለው ማለት ነው። እዚህ ውስጥ 0.05 ለማግኘት ነው ዶላሩን ጆን የምናደርገው ጆን ካረግን በኋላ 0.05 ዶላር እናገኛለን። እዛ ሰርች ባሮ አለች እሷ እነካታለን ከዛ አሁንም እንደገና እነካለን ስክሪኑ ላይ የሚታዩትን አይዲ እዛ ላይ ታስገባላችሁ። ካስገባችሁ በኋላ ሰርች ትላላችሁ ማለት ነው፣ 956098 ነው። ከዛ በኋላ እንዲያመጣላችኋል። ኢትዮ ቤተሰብ የሚለው የኔ ፋሚሊ ስለሆነ እዚህ ውስጥ ገብታችሁ ተቀላቀሉ። ጄሎ የሚለውን እኔ ነቅቼ ተቀላቅ ያለው ማለት ነው። ኢትዮ ቤተሰብ የሚለውን ተቀላቀሉ። ጥያቄ ሲኖራችሁ መታችሁ ለመጠየቅም ይህንን ፋሚሊ መቀላቀሉን እንዲህ ከጨረስን በኋላ 0.05ን እንቀበላለን ማለት ነው። ከአፕሊኬሽኑ አክል የሚለውን አሁንም እነካለን። ሌቬል አፕ የሚል ይመጣልናል። እሱን እነካለን 0.05 ዶላር ተጨምሮልናል። በቀላሉ እንደዚህ ካረግ ነው በኋላ። አሁን ደግሞ ታስክ እንዴት እንድናገኝ ማሳየቱ ይሆናል። ታስክ ሴንተር በላይ በኩል አለ ማለት ነው። በቀስት አሁን የማሳይበትን እሱ ነክታችሁ ወደ ታስክ ትገባላችሁ። ይሄ ታስክ ባይዘቤ ወደ ጎልድ ነው የሚጨመረው ሌላ ነገር አይደለም። ጎጎ የሚለው ሪሲቭ የምልበት ታይም አለ። ሪሲቭ የሚለውን እነዚህን ፕሮሰሶች መጭረስ አለባቸሁ። መጀመሪያ አሁን ለምሳሌ አምስት ፕሌይሜንቶች በቀን አድ ካረጋችሁ በኋላ ሪሲቭ ታረጋላችሁ ማለት ነው። አሁን ደግሞ ሪሲቭ የሚል መጥቶልኛል። ከስር ከፕሌሜንቶች ማገኛቸው ጎልዶችና ዶላሮች ናቸው። እነዚህን እየገባችሁ በየሰዓቱ ክሌምና ሪሲቭ እያላችሁ ሌቬል አፕ የሚለውን እየነካችሁ እንዲህ መሰብሰብ ነው በጣም ቀላል ነው። ሌላ ነገር አያስፈልግም ማለት ነው። አሁን ደግሞ ሩም እንዴት ወደኔ እንድንፈጡ ማሳችሁ ይሆናል። ክሌም የሚል እየመጣልኝ ስለሆነ ክሌም እያልኩት ነው። አሁን ደግሞ ወደ ሩም ሩም አለ ከስር ሩም የሚለውን ነካለን፣ ቀስት የሚያሳየውን። ከዛ በኋላ ከላይ በኩል ስርች ባር አለች፣ እሷንም እነካታለን። ከዛ ወደ እኔ እንድንገባ ምን አይነት ነገር እንደምናደርግ ማሳችሁ ይሆናል። ከላይ በኩል ስርች ባር አሁንም አለች፣ እሷ ነክተን ይህንን አይዲ እንደገና እንጽፋለን 9560698 የሚለውን ከጻፍነ በኋላ አፕ ሰርች እናረጋለን። ኢትዮ ቤተሰብ የሚለውን አምጥቶልናል። እሱን ነካና ወደ ፓርቲ እንቀላቀላለን ማለት ነው። ፓርቲ ይህን ይመስላል። እዚህ ጋር ስትቀመጡ፣ በሰው ቤት ስትቀመጡ ነው ባይ የሚቆጥርላችሁ። እናንተ አትቀመጡም፣ ምክንያቱም ሸንጉሌት እናንትን ወክለው ክሌም እንድል እንድታደርጉ መስመር ተስተካክለዋል ማለት ነው። እሱን እንዴት እንደሆነ ማሳቸው። ሆ አሁን ክሌም የሚል መጥቶልኛል። ክሌም ላለው ክሌም አሁንም፣ ከዛ በኋላ ከዚህ እወጣና ክሌምልና፣ ከዛ ወደ ፋሚል ይሄዳለው። ቅድም ስናይ ጆን ጆን የሚል ነበር ቀስቱ የሚያሳየው ካና አሁን ምና ይሆናል። አሁን ባክግራውንዱ የተለየ ሆኗል፣ ምክንያቱም እኔ ወደ ራሴ አካውንት ገብቼ አግሪ ስላልኩ ማለት ነው። ስለተቀበልኩ ጥያቄውን ስለተቀበልኩ እንዲህ አይነት ፔጅ አምጥቶለታል ማለት ነው፣ ለዚያ አካውንት። በየጊዜውና በየቀኑ እየገባችሁ ከዚህ ሪሲቭ ማድረግ እንዳትረሱ። ይህ ደግሞ ይጠቅማል በይበልጥ ለፋሚሊ ክሪቴር አሪፍ ስለሆነ እናንተም ለወደፊት የራሳችሁን ፋሚሊ ከፍታችሁ የሚሻለውንና ተጨማሪ ገብን ታገኙታላችሁ ማለት ነው። አሁን ይህን ፋሚሊ ክሬት ለማድረግ አንድ ዶላር እና አርባ ሌቬል መድረስ አለባችሁ። አርባ ሌቬል ካልደረሳችሁ መክፈት አትችሉም ማለት ነው። ቀጥታው ነው ማሳያችሁ። ምንድነው ባይዚ ወይዚ ጋር ሌቪል አፕ የሚል እየመጣ ስለሆነ በተመዘገባችሁ ሰዓት ላይ በፍጥነት ስለሚመጡ ሌቪል አፕ ማለት እና ክሌም ሪሲቭ ማድረግ እንዳትረሱ። አሁን እኛ ነው ኪሎ ክሌም የሚለውን ነው የምንገዛው። እሱን ለመግዛት ዊዝድሮ የሚለውን እነካለን። ዊዝድሮ የሚለውን ከነከን በኋላ እዚ ጋ ሾፕ የሚላለ ሾፕ የሚለውን እነካለን። ከዛ ሪዲም የሚለውን እነካለን። ፐርቼዚ ሰክስፉል ይላል። ቅድም 0.5 ሲነበር አሁን ግን 0.06 ነው ማለት ነው። ሪሲቭ ለ እንዲህ ሪሌቭል አፕና ሪሲቭ እያል በቀላሉ እንሰራለን። ቅድም የገዛነው አሻንጉሌ ለሰባት ቀን ዶላሮችን ይሰበስባል እኛ በሳምንት ውስጥ ገብተን ማውጣት እንችላለን ማለት ነው። እና አሁን በደበራችሁ ሰዓት ጌም መጫወት ትችላላችሁ። እዚህ ጋር ያሉት ጌሞች ተጫውቱ። ከወደዳችሁት ላይክ ሰብስክራይብ አድርጉ። ይመቻቸው።